አክበሩ አላሁ አክበር አላሁ አክበሩ አላሁ አክበር። በዓሉ ያው ማለት ተመላላሽ የሆነ ደስታ ማለት ነው። አማኞች ፆም ፆመው ከሚያገኙአቸው ነገሮች ሁሉ የተሻለ የሆነ ቀን ነው። በመተባበር አንድ በመሆን የበለጠ አንድነትን በማጎልበት ኢድን ኢድ በማስመሰል ኢድን እናሳልፋለን። እንደማተዝ በሆን በምናርድ ጊዜ የተለያዩ አይተሞችን በማስታወስ የቲሞችን፣ የተፈናቀሉ ሰዎችን፣ የተራሙ ሰዎችን በማስታወስ ሆን ባለበት ሃይማኖታዊ ድንጋጌዎች አ ተረዳኑ ነው፣ ለሚስኪን ዞኑ ነው። በመተዳዳሪ በመተሳሰብ ነው ሁሉም ነገር መሆን ያለበት። በዓል ደግሞ ሁሉም ያለውም የሌለውም አንድ አይነት ሆኖ ነው ማክበር ያለበት በዓሉን በዓሉ ደሞ የደመቀ የሚያደርገው እኛ ጋር በመከባበር በመቻቻል እና እንዲሁም ደግሞ ያለው በመከባበር አንድ ቤት ሆኑ በመከፋፈል ስለሆነ ያለውን ነገር እያካፈለ ያለውን ነገር እየሰጠ የሚያከብርበት ልዩ በዓል። ያው እንግዲህ ረመዳን ደሞ ስለነበረ ጾም የመጀመሪያው የእዝነት ወር የማርታ የመጀመሪያው ነው። ያንን ማግኛ የምናገኘው ደግሞ የመጨረሻው ደግሞ ሲያምር፣ የመጀመሪያው እንዳማረው የመጨረሻው ደግሞ የሚያምረው በመተዛዘን ልክ በጾም ሰዓት ስናሳልፈው በነበረበት ይሆናል። ያንን አሁንም መተግበር ያለብን ያው ያንደሉ፣ በዓለም ላይ ያለ ሙስሊም የሚያደርገው ይሄን ነው። ለብስሚላህ እንግዲህ ሁሉም ያለውን ያካፍላል፣ ያለውን ይሰጣል ማለት ነው። በአጠቃላይ ለተቸገሩ ሰዎች ሁሉ በማካፈል በአብሮነት ኢዱ ተደስተው እንዲውሉ ጥረት በማድረግ እንዲሆን እያሳሰብኩ ኢዱ የሰላም የፍቅርና የመተሳሰብ እንዲሆን የአንድነት መንፈሳተ